እጅ እንደዚህ ገድፌ ነንበር ያንን እንትን ያልኩት ያዘንኩት በጣም እንደው መኪና ስናስ ብሉኮሱ ማለት ነው። አንድ ብሉኮስ ሙሉ ማለት ነው። ይሄ እጇ ዝልፍ ስለሚ ሶስት ሰው ወደ ከሚሴ ሲሄዱ ሞቱ። ትላንትና ክርስቲያን ናት። ክራ ስራለች። በአፍንጫዋ መተንፈስ አችልም ነንበር ልጅቷ ሰላምቱን ለበረከት ውድና የተከበራችሁ ክብራትና ክብሯን የጀማል ፋሚሊዎች እንዲና ሰላም ሰላም ብያለሁ። ትላንትና በስተላለፍ ነው፣ ዛሬ ለአጋጣሚ የቀረውን ልነግራችሁ ነው። ዛሬ በጣም ያዘንኩት በጣም ያዘንኩት በአፍንጫዋ መተንፈስ አችልም ነበር ልጅቷ ከዛም በአፍንጫዋ የምተነፍሰው አታ በአፍንጫዋ ዶክተሮች አስገቡባት። አልተነፈሰችም ነበር። እና የሆነ ቀይ ልጅ ናት፣ ክርስቲያን ናት። ከራስራለች የእሷ ወደ ከሚሴ ስከድ ሞተች፣ ሞተች። አሁን የዛሬ ሆስፒታል ጅን ሶስት ሰው ወደ ከሚሴ ሲሄዱ ሞቱ። ትላንትና በዘገበው ዘገባ ነበር፣ ወደ ከሚሴ ሲሄዱ ሶስት ሞተዋል አላሉ ዛሬ ሆስፒታል ጨፋሮ ቤት ውስጥ አምስት ቀርተዋል። ሌሎች እንኳን ወሰዱ አሉኝ። ያዘንኩት ይችኛዋ ግን በአፋ ቱቦ ገብቶ ያቱቦ እኔ ሂጄ ዶክተሮቹ ሌላውን ደሰፉ ምናምን ትታገሩ ያን በጣም ተፊት ያልሄድ ያለችኝ የህፃን ሴትዮ ዛሬ ህይወቱ አለፈ ሲሉኝ በጣም ነው የደነገጥኩት። ፈጣሪ እንግዲያው ያለው ነው ሁላ ያለው ነው ፈጣሪ ያለው ነው የሚሆነው። ምንም ማድረግ አልችልም። ጉልኮሱ ማለት ነው አንድ ጉልኮስ ሙሉ ማለት ነው። ይሄ እጇ ዝልፍ ስለሚል እንደዚህ ቆይ። ሆስፒታሉ ሞልቶ ሆስፒታሉ ሞልቶ ጭርስ ብሏል። ያንን በጣም የሚያሳዝነው ማለት ነው። ሆስፒታሉ ስለሞላ ከውጭ በረንዳ ነበረች ይቺ ሴትዮ አሁን ሞተች። ጥበሬው በረንዳ ነበረች እና ያንን ተበረንዳ በእጄ እንደዚህ ገድፌ ነንበር ያንን እንትን ያልኩት ያዘንኩት በጣም እንደው መኪና ስናስገባት ማለት ነው። መኪና ስናስገባ የሆነ የመኪና የሆስፒታል ፈርሻ ወሰድንና አነጠፍንበት። ያንን እንዳነጠፍን እዛ ላይ ነንበር ያስተኛናትና ዝግዘቅ፣ ትንሽ ይዘቀዝቃል። እንደው ምን እናርጋት በሚለውም ተመካከልን። ተላይም የሆነ ነገር አደረግን። ነገር ግን ከሜሴ ሳንደርስ መንገድ ነው ህይወቱ ያለፈው። በጣም የሚያሳዝነው ሌላዋ እዛው ደክማ ነበር። እሷ ግን ልወጣ ስትል ትንቅንቅ እያያዛን ነበር፣ እና በጣም የሚዘገን ነው። እንደምታዩት መኪናው ይህንን ነበር የሚመስለው። እና አሁን አምስት ቀርተዋል አሉ፣ ጨፋሮ ቤት። ያው ሰሞኑን እንግዲህ ምንም ቢሆን ያው ይወሰዳሉ። ትንሽ የሚያስቸግር ቤተሰብ የታወቀውን ነው እንግዲህ ምን እንደሚደረግ እንጃ። አክባሩን ነገም ደግሞ ታለኝ አክባር ታገኘ ሁኝ አክባሩን እጀላችሁ መጣለሁ። ላይክ ሼር እያረጋችሁ ተደራሽ እንዲሆን ጃው።